የአካባቢውን ሰላም ለማጽናት የሰላም ግንባታ ስራዎች ተጠናክረው መቀጠል እንዳለባቸው የአዊ ብሔረሰብ አስተዳደር ምክር ቤት አባላት አሳሰቡ። የአዊ ብሔረሰብ ምክር ቤት አራተኛ ዙር ሰላሳ ሁለተኛ መደበኛ ጉባኤውን አካሂዷል። ተጨማሪውን ከሳሙኤል አማር እንከታተል። የአዊ ብሔረሰብ ምክር ቤት ባካሄደው አራተኛ ዙር ሰላሳ ሁለተኛ መደበኛ ጉባኤ የሰላምና ጸጥታ መምሪያና የገቢዎች መምሪያ የዘጠኝ ወራት የስራ አፈጻጸም ሪፖርት ገምግሞ አጽድቋል። የብሔረሰብ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ አቶ ጌታቸው ቢሻው ለምክር ቤቱ ባቀረቡት ሪፖርት የጸጥታ መዋቅሩ ከህብረተሰቡ ጋር ተቀናጅቶ በሰራው ስራ አንጻራዊ ሰላም መስፈኑን ተናግረዋል። ብሔረሰብ አስተዳደሩ በክልላችን ላይ የጸጥታ ችግር ከተከሰተ ጊዜ አንስቶ የህግ ማስከበር ተግባራትን በታቀደና በተደራጀ መንገድ ሲሰራ በመቆየታቸው አንጻራዊ ሰላም እየተሻሻለ መምጣቱ የሚታወቅ ነው። በተጨማሪ በጠላት እጅ የነበሩትን ወረዳዎችና ከተማ አስተዳደሮችን እንዲሁም በርካታ ቀበሌዎችን ነጻ በማውጣትና እግር በመትከል የልማት የፖለቲካና መልካም አስተዳደር ስራዎች ማከናወን በመቻላችን የበለጠ ህዝባችን ከመንግስት ጎን ተሰልፎ የሰላም አምባሳደር እንዲሆን አድርጎታል። የምክር ቤት አባላትም ብሔረሰብ አስተዳደሩ ከገባበት የሰላም ችግር እንዲወጣ እየተወሰዱ ያሉ እርምጃዎች አበረታች መሆናቸውን ገልጸዋል። ተይዘው የነበሩ አካባቢዎችን ማስለቀቅና እግር መትከል ስራ እየተሰራ መሆኑ ብዙ ቀበሌዎች ወደ መንግስት እጅ የገቡ መሆናቸውን እዛ ላይም ያው እንግዲህ ብዙ ነገሮችን የሰሩ መሆናቸውን ሪፖርቱ ገልጿል። ቀጠናዎችን ሰላም ማድረግ ችለዋል። አሁን ሁለተኛ ደግሞ በራስ አቅም በራስ ሀይል ማህበረሰቡን በማደራጀት ደራጀት ማህበረሰቡን በማንቀሳቀስ የራሱን አካባቢ ራሱ ማህበረሰብ እንዲጠብቅ ሚኒሻው ጋር ተባብሮ አድማው ጋርና ጥምር ኃይሉ ጋር ተባብሮ እንዲሰራ ያደረጉበት ሁኔታ በጣም ጥሩ ነው። በአንዳንድ አካባቢዎች የሚስተዋሉ ዘረፋ እገታና መሰል ወንጀሎችን ቀድሞ መከላከል እንደሚገባም አባላቱ አነስተዋል። ተከታታይ ግንዛቤ የፈጠራ ስራ በመስራት ወንጀል የሚበዛባቸውን ቁልፍና መለስተኛ በሮችን በመጠበቅ የሰው እገታ፣ ድብደባ፣ መኪና አስቁሞ ዝርፊያ፣ የእንስሳት ስርቆ እና ግድያ ወንጃሎች እንዳይፈጸሙ የማድረግ ስራ ትኩረት ተሰጥቶ ሊሰራ ይገባል። የብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው በግጭት ለመክበር የሚፈልጉ አካላትን ለማስታገስ ህግ የማስከበር እርምጃው ተጠናክሮ እንደሚቀጥል ተናግረዋል። ግጭትን ለመጥመቅ ደግሞ ለግጭት መነሻ የሚሆኑ ስስ ጉዳዮችን ተጠቅሞ ስለሆነ የሚፈጽመው ስርቆት በራሱ ዝም ብሎ ተራ ስርቆት ሀብትን የመሻት ህገወጥነት አልነበረም። ይሄን የመደበኛ ኃይል በሁሉም የብሔረሰብ አስተዳደሩ አካባቢዎች ላይ በአንድ በኩል ህግ በማስከበር በሌላ በኩል የሰላም ጥሪ ተቀብለው ሀይሉን እንዲያፈርሱ እና የሰላም ህይወት እንዲኖሩ በማድረግ ሂደት ረጅም ርቀት ሂደናል። ለውጥም ተመዝግቦበታል። የአዊ ብሔረሰብ ምክር ቤት አፈ ጉባኤ ወይዘሮ ሙላ አዳም እጅጉ እንደ ሀገር የተጀመረው የለውጥ ጉዞ ከዳር እንዲደርስ የሰላም ግንባታ ስራዎች ተጠናክሮ ሊቀጥል ይገባል ብለዋል። መንግስታችን የጀመረውን የለውጥና የብልጽግና ጉዞ ውል ለማድረግ ከሌላው ጊዜ በተለየ መንገድ ትኩረት ሰጠን የምንሰራበት ወቅት ላይ በመሆናችን የብሔረሰብ አስተዳደሩ ጠቅላላ አመራርና የምክር ቤት አባላት ደጋግመን ስለ ሰላም መስበክ፣ ስለ ሰላም ማውራት፣ ስለ ሰላም መወያየት ያስፈልጋል። ብሔረሰብ አስተዳደሩ ያሉትን ጸጋዎች በመጠቀም የዜጎችን ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባ ማስገንዝበዋል። ብሔረሰብ አስተዳደራችን ሰፊ የዋማማ ያለው የኢንቨስትመንት ምቹ የሆነና ለልማት ታታሪና ትጉ ህዝብ ያለበት ነው። ስለሆነም ያሉንን ጸጋዎች በመጠቀም ለወጣቶች የስራ እድል መፍጠር የምርጭማሪን በማሳደግ የኑሮ ውድነቱን ለመቀነስ መትጋት ያስፈልጋል። ጉባኤው ለግብርና መምሪያ ኃላፊነት በእጩነት የቀረቡትን የወይዘሮ ቤዛዊት ጌታሁን ሹመት በማጽደቅ ተጠናቋል።